ለየት ባለ ቦታ ነው የመጣ ነው። ገጠር ገብተናል። እንኳን አሰላንህም። ያው በጉራግኛ እንኳን አደረሳችሁ ማለት ነው፣ ለማታውቁት ማለት ነው። እንግዲህ ዛሬ ገጠር ገብተናል። ዛሬ ሳይሆን ሁለት ቀን ሆኖናል እና ሰብሰብ ብለን ገብተናል። በጣም ደስ ይላል ቫይቡ። እንደምታየት ኮባ ስር እንገኛለን። ብርዱና

አንተ ነህ ከእኔ ጋር የተኛው። አብረን ነው በቃ የተኛ ነው። ምንድን ነው ማታ? አብረን አንተኛ የማትለኝም እንዴ? ማታ ስንተኛ ነው እኮ። ሌላው የነበረው እዚያ ጋር ፍራሽ የለም፣ ማንም አልነበረም። ይሄ ክፍል ሁለት ሰው ያስተኛል ተባለ። ያ ሁሉ ስንት ሀያ ምናምን ህዝብ ቦታ ተለያዩ፣ ሁሉም ቦታ የያዙ። እኔ እናንተ ነበር የቀራ ነው። እዚህ መተን ተኛ አላለም? ማታ አልተኛም አትለኝም ነበረ

ማታ ደህና ነበርክ። አሁን ጠዋት ስትነሳ በጣም እንትን እያልክ ነው፣ እያካበድክ ነው። ተኛ በናትቀውን እንደዚያ እቴ ያኛውቤትእኔእንቅልፍ የመቷል በጌታ ሁሉ ን አልነበር እንዴ ሌ ከእንቅልፌ ቀስቅሰ አሁን ነው የመጣሽው? ትለኛለህ። ስማኝ ስማኝ፣ ማን ነው ቀድሞ ከእንቅልፍ እና እኔ ድንገት ኬት መጣውኝ ኬት መጣውኝ ይባላል። አሁን እንደሰከረ ሰው እንደዚህ አታውራ። ጠጥታል

እኮ እሺ፣ ከአንቺ ጋር እንደተኛዋለን። እዚህ ነበሩ፣ እዚህ እኛ በተኛታችን አይተው፣ እነሱ እዛ ሳሉ ምናምን ተኙ። መኝታ ክፍል ደግሞ ቢኒ ምናምን፣ ጩኸትሽ ዛሬ ነው

ወይም ምን ተፈጠረ፣ ምን ተፈጠረ ነው የምትለው? የቀበቶ ጫፍ ሄደ፣ ከዚህ መሰረ አብረን የመጣ ነው። ምን አንድ ሰው ቢያ ምናምን ብለህ ታስፈራራኛለህ? የት አባቱ